ለምን እንደ ምትፈሪ? አይበሉሽ፣ ምንም እኮ አያረጉም። ጅራ አልሐምድሊላሂ ነጋ ከወደ ገለተ ረቢ ዙርቱ ነጋ ከወደ ለምን እንደምትፈሪ? ቆይ ማሪ ምን ያደርጉሻል? ወላሂ ምንም እኮ አያረጉሽ። ለካ እንደዚህ ፈሪ ስለሆንኩ ነው የሚዲያ ሰው ለምትሳደቡ ሰዎች እኔ እኔ የእናንተ ስድብ እኔ ቦታ አልሰጠው ነው። ወላሂል አዚም እንደፈለጋችሁ ተሳደቡ፣ እንደፈለጋችሁ ምንም አይመስሉ፣ አይታይኝ፣ አይሞቀኝ፣ አይበርደኝ። አይሞቀኝ፣ አይበርደኝ። ማነው? ክርስቶስ ክርስቶስ ይወድሻል። ታያቸው፣ አይሞቀኝ፣ አይበርደኝ። ደስ የሚለው ነገር ማለት ነው፣ እንደዛ ነው። አይሻኮ ኦኮ ወይኮ

ነው ጋር ምታወልቂ ነው የምታወልቂ ቪዲዮ ምትመጪ ነው እንዴ? ባምሮ አትጠቀሚማ። ጥሩ አደረግሽ።

ምንድን ነው ስድስት ስልሳ ስድስት አንጭም፣ ዘጠኝ ዘጠና ዘጠኝ በይ። እሺ ዘጠኝ ዘጠኝ ዘጠኝ ሶስት ጊዜ አድርጊው፣ እሱን እንደዛ ይሻልሻል ብዬ ነው። አንቺ ነይ እንደውም ያንቺን ማነው